እግዚአብሔር እጅግ ባማረ ቦታና እግዚአብሔር ህልውናው ባለበት ቦታ ላይ በዚህ ሁኔታ ስለቆምኩኝ እጅግ አርጊ አመሰግነዋለሁ። ስሙ የተባረከ ይሁን። ወደዚች ቤተ ክርስቲያን ከመምጣቴ በፊት አንድ ስድስት ወር ምናምን ይሆንኛል። ወደዚቻ ቤተ ክርስቲያን መጥች ያባል ከሆንኩኝ ከዛ በፊት በመንፈሳዊ ህይወቴ ምን እንደሆንኩ በማላቀው ሁኔታ ነው። መንፈሳዊ ህይወቴ ስብርብር ያለው ምን እንደሆን አላውቀውም። ስቲል እስካሁን አላውቀውም። እና አገልግሎት የለኝም፣ ከቶች ጋር ብረት የለኝም። ምንም አይነት በቃ ቸርች መሄድ መምጣት ብቻ ሌላ ነገር ምንም የለኝም። እና በጣም ደከምኩ፣ ዛልኩ። መንፈሱ የሱ መንፈስ የሌለበት ህይወት እውነት መዛል ነው፣ እውነት መውደቅ ነው። እና በጣም ደከምኩ በቃ በዓለማዊ ነገር ምንም የጎደለኝ ነገር የለም። ሁሉም ነገር አለኝ፣ ግን አንድ ነገር እንደጎደለኝ ሁሌ ይሰማኝ ነበር እና አንድ ቀን ነው በዚህ ጋር ሌላ ቸርች ነበር መሄደው እና በዚህ ጋር ሳልፍ የሆነ ነገር እንትን አለኝ። ረፍዶብኝም ስለነበረ ወደዚች ቤተ ክርስቲያን ገባሁኝ፣ እና ደስ የሚል መንፈስ አየሁኝ እና ዝም ብዬ ተገልግዬ ሄድኩ። በሌላ ቀን ግን ለባለቤት የነገርኩት እንደዚህ አይነት ቦታ እንደዚህ አይነት ቸርች ልቤ እርፍ ብሏል እና መሄድ ፈልጋለሁ እዛ ስለው ከክብሩ መጉደሌም ብቻ ነው የማይፈልገው እንጂ የትኛውም ቸርች እንዲሄድ እሱ ፍቃደኛ ነው፣ እና ችግር የለም እኔ የትም ብትሄጂ ግን ከእግዚአብሔር ቤት አለመጉደልሽን ነው የምፈልገው አለኝ። እሺ ያልኩኝና በሚቀጥለው ሳምንት ወደዚህ መጣው። ግን ከመምጣቴ በፊት አንድ ጸሎት ጸለይ ኮ ቤቶኜ ብዙ የጸሎት ህይወት ስለሌለኝ ብዙ ቃላቶችን መደርደር አልችልም። ግን አንድ ነገር ለመንኩት አምላኬ ነው ጌታ ሆይ ወደ አንተ መጣለሁኝ፣ ግን እንደገና ስራኝ ያልኩት። ፍርስርስ ብያለሁ፣ ግን አንተ እንደገና ስራኝ ያልኩት። ምንም የጎደለኝ ነገር የለም ግን ባዶ ነው ውስጤ። ከዛ እዛች መጨረሻ አካባቢ ነበር የተቀመጥኩትና አባ መጣ እንደዚህ እየተዞረ የሚጸልይበት ቸርች አይቼ አላቅምና ለመጀመሪያ ጊዜ የእኔ ልጅ ሲለኝ ጌታ በሱ አልፎ የኔ ልጅ ሲለኝ የእውነቴን ድምፅ የሰማሁት የዛን ቀን ነው። የምድራዊ አባቴ እንኳን ልጄ ብሎ ጠርቶኝ አያውቅምና የጎደለኝ ነገር የዛኔ ያወቅኩት ለካ አባት ነበር የሌለኝ። ለካ አለህ አንተ አባት አለኝ ብዬ ደስ አለኝ። በቃ እውነት እንደገና ስራኝ ያልኩት ነገር ከላይ እስከታች በዛች ሰዓት ነው የተሰራሁት። ሁሉ ነገሬ ነው የተሰራው። ሁሉ ነገሬ በዛች ቃል ብቻ ሁሉ ነገሬ ተሰርቶ አልቋል እና ቤት ነው ጨርሼ የመጣሁት እዚህ ኮንፈርሜሽን ብቻ ነው አባ ያተመልኝ ና ደስ ብሎኝ ሄድኩኝ። እና ልጄ ብሎ ሲጠረኝ በእውነት የተደሰትኩትን ነገር በምድር ላይ ልጄ ብሎኝ የሚያውቅ አንድ ቀን ድምፅ ሰምቼ አላቅም የአባት ፍቅር አላውቅምና እኔም አባዬ ብዬ ጠርች ያደኩት ሰው የለም፣ እና እግዚአብሔር ልጄ ብሎ ሲጠራኝ በእውነት በጣም ነው የተደሰትኩት። በጣም ለካ አባት አለኝ ብዬ ደስ አለኝ። ከዛ ሁሉን ነገር ነገረኝ፣ በአባ አልፎ ጌታ ተናገረኝ። መንፈሳዊ ሕይወት ሽን የበላው እንደዚህ ያደቀቀሽን ነገር ዛሬ ተመልሶ ከዚህ በኋላ አታዩ ትለመልም ያለሽ አለኝ። እሺ ብዬ ሄድኩኝ፣ ደስ አለኝ። ከዛም በኋላ በየሳምንቱ መልእክት ይመጣል። በየሳምንቱ በአባ ጌታ ይናገረኛል። በየሳምንቱ የተናገረው ነገር ሆኖ ይመጣል በህይወቴና ጓደኛዬ ጋር ሁሌ እየደወልኩ ነግራት አለሁኝና የምናመሰግንበት ነገር በጣም በዛብኝና ዛሬ መቆም አለብኝ አልኳት። ምክንያቱም እየበዛ ሲመጣ እየረሳ ነው እየተለማመድ ነው እንሄዳለን፣ እና ዛሬ መቆም አለብኝ አልኳት። እግዚአብሔር ያበረታሻል አለችኝ። ብዙ ይሄንን ቃል ከመልመዷ የተነሳ እህቴ ዛሬ ደግሞ ምን አለ ትለኛለች። ሁሌ ምስራች ነው የምነግራትና ዛሬ ደግሞ ምን አለ ነው የምትለኝ። አስቀድሜ ምንም ነገር ከሌለ ሂሩት የዛሬ ምንም የለም ሰላም ልልሽ ነው የደወልኩ ትላት አለው። እሷም በእግዚአብሔር ነገር በጣም ነው የተደነቀችው የተገረመችው። በእኔና አባ ሲናገር ምንድን ያለኝ በስራ የተናገረኝ ከስራሽ ላይ ያለው ዘንዶ ተመታ አለኝ። አሜን ብዬ ሄድኩ። በስራዬ ምንም ነገር ችግር ያለ እስከማይመስለኝ ድረስ ስርፍፍ ብዬ ነው። በቃ ዝም ብዬ ስራዬን እሰራለሁ እመጣለሁ። በጣም አድካሚ ነው፣ የሽፍት ስራ ነው የምሰራው። በጣም ድካም አለው። በእርግጥ ባለቆቼ አፕሪሼሽን አለኝ ምናምን፣ ግን ለእኔ ምንም ነው ያሁሉ። ምክንያቱም ምንም ስለሌለ ውስጥ ባዶ ስለሆነ፣ ከዛ ሰሞኑን ባልጠበኩትና በቃ ባላሰብኩት ሁኔታ እግዚአብሔር በስራዬ ቦታ ላይ ክብሩን ገለጸ ክብሩን ገለጸ። እውነት አሳየኝ የሚታይ ነገር አሳየኝ ከመስሪያ ቤቴ ባልጠበቅኩት ሁኔታ ባልጠበቅኩት ሁኔታ በስ ከስራዬ ላይ በጣም አቻኩለው ጠርተውኝ አለቆቼ በቫይስ ፕሬዚዳንት ደረጃ የሚሰጥ ሰርቲፊኬትና የአፕሪሽን ስጦታዎችን በዚህ መልኩ ሰጥተውኛል። እና በጣም ነው የደነገጥኩት። ሰርፕራይዝ ነው ያደረጉኝ። ባንዲት ቃል ነው እንደገና ስራይን ያልኩት። በቃ ሁሉንም ነገር እንደገና ነው ሰራኝ። ከአዲስ እንደ አዲስ ነው ፈጠረኝ። ሌላው የማቃጠል ቀን የሚባል መኖሩን አላውቅም። እና በመጀመሪያው ቀን እዚህ ነው ስክሪፕቱ። ምንም ተውሼ አንድ ነገር ጻፍኩኝ። ምንድን ያልኩት የኮንዲሚኒየም ቤት እዳ ና ጌታ ሆይ፣ ይህንን እዳ ወረቀቱን አቃጠልኩት። በየሄድኩ በሌላ ቀንም ባለቤቴ ጻፍ እኛ ቤተ እኛ ቸርች እንደዚህ አይነት ነገር አለና የምትፈልገውን ጻፍ ስለው፣ አጋጣሚ ሆኖ እሱም ያንን ወረቀት ነበረ ጽፎ የሰጠኝ እኔ አላነበብኩትም። እና አምጥተን ጣል ነው። እግዚአብሔር እንዴት እንዴት አድርጎ እንደከፈለው አላውቅም። ሙሉ እዳውን እግዚአብሔር ከፈለው። ሌላው አንድ ቀን አባ አንድ እየዞረ ሲጸልይ ለባለቤትሽ መልእክት አለኝ አለ። ምንድን ነው አባ አልኩት። ዮሐንስ 9 21ን ለባልሽ ይህንን ቃል ስጭው፣ አንተ ሙሉ ሰው ነህ በይ አለኝ። እሺ አልኩኝ። ከዛ ደግሞ ከዚህ በኋላ የሚሆነው እናንተ ቤት ቢፌ ነው፣ እያነሳችሁ መውሰድ ብቻ ነው፣ የፈለጋችሁትን እያነሳችሁ መመገብ ነው አለኝ። እሺ ብዬ አሜን ብዬ መልክቱን ነገርኩት። ደስ ብሎት ደውሎ አመሰገነው እሱን ከዛም በስራው ቦታ ላይ የሚገርሙ እድሎች በቃ አስቧቸው አልሟቸው የማያውቁ ብዙ እድሎች ተደረደሩ ና ለመምረጥ እስከሚቸገር ድረስ በቃ የቱን እንደሚመርጥ ግራ ገባው። ና የሆነ ቀን ተጨነቀ ና እኔ እንቅልፍ ሊወስደኝ አልቻለም። መምረጥ በጣም እንትን ብሎኛል ና በጣም ኮንፊውዝ ዶኛለው ና አባ ጋ ደዊ ስልኝ እኔ በዚህ ሰዓት አልደውልም ከፈለግክን ካ ቁጥሩ ልስጥ። አራት ሰዓት ተኩል ሆኗል ስለው እንዴት ተኛለሁኝ አለኝ። በቃ እሺ ደውልለት። እኔ ግን አላናግረውም በዚህ ሰዓት፣ በጣም ምሽት ነው፣ ነውር ነው። ስለሆነ ኖ እሱ 24 ሰዓት አነሳሎ ብሏል ስልክ እደውላለሁ አለኝ። ከዛ እሺ ብዬ ስልኩን ሰጥቼው ወደ መኝታ ቤት ገባሁኝና እሱ ደውሎ ጸልዬው ያለውን ነግሮት ቃሉን ጸልየው አሜን ብሎ በቃ አሁን እረፍት አገኘው። ልተኛ ነው አለኝ። እሺ ተኛልኩት። ያለው ተመሳሳይ ነገር ነው፣ የላከለትን ቃል ነው መምረጥ ነው። በቃ የፈለግከውን ሁሉም ከጌታ ነው፣ አንተ ልብህ ያረፈበትን መምረጥ ነው አለው። እሺ ብሎ ደስ ያለው ነገር ላይ ጸለዩ። አሁን የተሻለው ቦታ ላይ በጣም ጥሩ የሚባለው ቦታ ላይ በተሻለ ፖዚሽን ና ብለው መርጠውት፣ ኢንተርቪው እንኳን በስልክ ነው ያደረጉት። ከመቸኮላቸው የተነሳ በስልክ ነው ኢንተርቪው ያደረጉት፣ ቢሮ ጠርተው እንኳን ትና ላሉትም ና። ያንን ቦታ ጆይ ሊያደርግ ፕሮሰስ ላይ ነው ያለው ና። እግዚአብሔር እውነት እንደገና ሰርቶናል። በዚህ አጋጣሚ የምነግራችሁ እግዚአብሔር በዚህ ቦታ አለ፣ እውነት ህልውናው አለ። እኔ ብዙ የምለው አለኝ ግን ከሰዓትም አንጻር ጊዜውን ለመቆጠብ ነው እችን የተናገርኩት ሌላው ንስሐ መግባት ፈልጋለሁኝ ባለቤቴና ልጆቼ እንደሚፈልጉኝ አይነት እናት መሆን ባለመቻሌ እግዚአብሔር ደግሞ እሱ እንደሚፈልገኝ አይነት ልጅ ባለመሆኔ በቤቱ ባለመቆየቴ እግዚአብሔርን አሳዝኘዋለሁኝ እና ንስሐ መግባት ፈልጋለሁ ልጆቼ መድረክ ላይ ቆሜ እንዴትኛም እናት እንዳገለግል እንድቆም ይፈልጋል። በተለይ ትንሹ ልጄ ሁሌ እማዬ መቼ ነው ቤተ ክርስቲያን ላይ ቆመሽ ታገለግ ይለኛል። ግን እኔም በማላቀው ሁኔታ ነው ምን እንደወደቀብኝ ባለ ማላቀው ነገር ነው እና ከዚህ በኋላ ቃል እገባለሁ ባለቤቴንም ልጆቼንም እግዚአብሔርንም በረዳይ መጠን አስደስተዋለሁኝ እና እግዚአብሔርን ነው።